ከስያሜው ጀምሮ ካረፈበት የመሬት ገጽታና በየሰዓቱ የሚታየው የውሃ መልክ መቀየር የጎብኚዎችን ቀልብ በመግዛትና በማስደመም ይታወቃል። በስልጤ ዞን ስልጤ ወረዳ የሚገኘው የሐረ ሸጣን ሐይቅ፣ ሐይቁም በስልጤ ዞን ከሚገኙ የተፈጥሮ የመስህብ ስፍራዎች መካከልም አንዱ ነው። ይህ ሐይቅ ከሌሎች የተለየ ባህሪ እንዳለው በተለያዩ ጊዜያት የመስህብ ስፍራውን የተመለከቱ ጎብኚዎች ሲናገሩ ይደመጣል። ታዲያ ይህ ብዙ የሚነገርለት ሐይቅ የትኛውም ጎብኚ ከዳር ቆሞ ከመመልከት በቀር የመስህብ ስፍራውን ለመጎብኘት የሚመጡ አካላት ብዙም አይደፍሩትም። ታዲያ ይህን ውብ የሆነ ስፍራ ዳር ቆሞ መመልከት የተሰጠውን በረከት እንደ መግፋት ይቆጠራል በማለት በማዕከላዊ ኢትዮጵያ ክልል የብሔር ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ ከመላው ሀገሪቱ የተውጣጡ የጋዜጠኞች ቡድን ስሩ ለመገኘት የሀይቁን ቁልቁለት ተያያዙት። ግና ለመውረድ አለመውረድ መወሰንና ወርዶታች ውሃውን መንካት እንደታሰበው ቀላል አልነበረም። አብዛኛው ዳር ቆሞ መመልከትን ምርጫው አድርጎ ተመለሰ። ውሃው ዳር ያለው ስሜት ግን በቃል ከመግለጽ በላይ ነው ይላል። አስቸጋሪውን የእግር ጉዞ አድርጎ የውሃውን ዳር ከደረሱ የጋዜጠኞች ቡድን መካከል በኢፌዴሪ መንግስት ኮሚኒኬሽን አገልግሎት የሚዲያ ግንኙነት ዘርፍ ባለሙያው አቶ ሀብታሙ ወርቁ እዚህ ቦታኛ አይቲንክ እንደ ጋዜጠኛ ቡድን እንደሚመራም እንደናንተም ይህም ቦታ ማንም ጋዜጠኛ እስካሁን ድረስ ቦታው ድረስ ደርሶ ውሃውን ነክቶ የዘገባ ሽፋን የሰጠበትና የሰራበት ሁኔታ የለም። ይሄ ለመጀመሪያ ጊዜ ነው እና እናንተን ኮንግራ ማለት ፈልጋለሁ። እንዲሁም ከንቲባውን ጨምሮ ሌሎችም እዚ ያሉ አመራሮች እዚህ ቦታ ቻሌንጅ ቢኖረውም ጉዞ በዛ ደረጃ ግን ያሉ ሀብቶች እንዲገለጡ መንግስት ለቱሪዝም መስህቦ የሰጠውን ትኩረት በልኩ በሚገባው ልክ ህዝቡ ጋር ተደራሽ እንዲሆንና እንዲገለጥ ከማድረግ አንጻር አመራሩ በቁርጠኝነት ይህን የሚዲያ ቲም እዚህ ድረስ በማምጣቱ እንደዚሁ እናመሰግናለን። እንዳያችሁት ጉዟችን በጣም በአድቬንቸር የተሞላ ነበረ፣ በጣም ማራኪ ነበረ። የሚቀጥለው ጊዜ ስንመጣ እነዚህ መስህቦች በእርግጠኝነት ደረጃ ተሰርቶላቸው እንደ ሚዲያ ቲም ደግሞ በጣም በቻሌንጆች ድል ያስመዘገብንበትና ጸጋዎች ሁሉ እንዲገለጡ በተሰጠው አቅጣጫ መሰረት ይህን የምታዩትን ሀይቅ ይሄ ሚዲያ ቲም በልኩ ለህብረተሰቡ ተደራሽ የሚያደርግበት ሁኔታ አለ ማለት ነው። ተስፋዬ ፍትዊ የጋምቤላ ብዙሀን መገናኛ ድርጅት ጋዜጠኛ ነው። ሀይቁ ድንቅ ተፈጥሮ ያለው ቢሆንም በርካታ ጎብኚ ማግኘት እንዲችል መልማት ይኖርበታል ይላል። ስልጤ ዞን ቅበት ከተማ ላይ እንገኛለን። እንግዲህ አሁን የምንገኝበት የሀረ ሸይጣን የሚባለው ሀይቅ ላይ እንገኛለን። እንግዲህ ሀይቁ እንደምታዩት በጣም ጥልቀት ያለው ነው። ከዚህ እስከታች እጅግ በጣም አስቸጋሪ፣ ለመውረድም አስቸጋሪ የሆነበት አካባቢ ነው። ግን እንደምታየው ያው በጣም መልማት እና ለቱሪስት መስህብነት ማገልገል የሚችል ሀይቅ ነው። በጣም ደስ የሚል አካባቢ ነው። ዙሪያውን እንግዲህ የተለያዩ ዘመናዊ ቤቶች ቢገነቡ ለቱሪስት መስህብነት ማገልገል ይችላል ማለት ነው። ልክ እንደ ሌሎች አካባቢዎች ማለት ነው። የልዩ ሚዲያ የመስህብ ስፍራዎች ዘጋቢ ልዩ ወርቅ እንደምትለውም የሀይቁ ባህሪና የቀለማት መቀየር የጎብኚውን ቀልብ የመሳብ አቅሙን የላቀ እንዳደረገው ትናገራለች። ሀገራችን ኢትዮጵያ በርካታ የቱሪዝም መዳረሻ ስፍራዎች አሏት። በተፈጥሮም በባህልም በታሪክም የሚመደቡ በተፈጥሮ ከሚመደቡ እዚህ ስልጤ ዞን ውስጥ የምናገኘው ሀረ ሸይጣን ሀይቅ በጣም የሚያምር ነው። ደስ የሚል እይታን ይፈጥራል በጎብኚዎች ዘንድ እና እንደ ሰማዎት ደግሞ ከለራቱ ይቀያየራሉ ወይም ቀለሙ ይቀያየራል። ዛፉ ሲያርፍበት ወደ ሀይቁ አረንጓዴን እይታ ይፈጥራል በጎብኚዎች ዘንድ። ከዛም ባለፈ ደግሞ ጠዋት ላይ የፀሐይዋን እንትን ተከትሎ ቀዩ ቀይ አይነት ከለር ይፈጥራል እና እሱም ደግሞ በጎብኚዎች ዘንድ ወይም በተመልካቾች ዘንድ አግራሞትን የሚፈጥር ሀይቅ ነው። የመገናኛ ባለሙያዎች ቡድን በክልሉ በሚንቀሳቀሱበት ወቅት እየተመለከቱትን ተፈጥሮዊ ሚሆን ባህላዊ የመስህብ ስፍራዎችን አጉልቶ በማሳየት ስፍራዎቹ እንዲታዩ፣ እንዲጎበኙና እንዲለሙ በሙያቸው የድርሻቸውን እንደሚወጡ ገልጸው የዘርፉ ባለሙያዎችም ለመስህብ ስፍራዎቹ ልዩ ትኩረት ሊሰጡ ይገባል ይላሉም። ቤቶች አገልግሎት ሰጪ ተቋማት እንደ ሪዞርት፣ ሬስቶራንት፣ ነገር ሎጅ፣ ሆቴል ቢኖር ጎብኚ መጥቶ እዚሁ ተመልክቶ እዚሁ አርፎ እዚህ ወጪ አውጥቶ የሚሄድበት ለማህበረሰቡም ደግሞ ጥቅም የሚያገኝበት የቱሪዝም መዳረሻ እንዲሆን እኔ እንደ አንድ ሚዲያ ባለሙያ ማስተዋወቁ ላይ ሞር ትኩረት በማድረግ ከማስተዋወቁ አንጻር በደንብ ለማስተዋወቅ እንሞክራለን። የሚዲያ ባለሙያዎች ያሉትን የቱሪስት መስህቦች ለሀገራችን፣ ለዓለም ማስተዋወቅ ይጠበቅብናል። የተለያዩ የተፈጥሮም ጸጋዎች ያሉባት ሀገር ነች እና እኛ ራሳችንም ጉብኝት እያደረግን ያሉንን መስህቦች ለአለም ማስተዋወቅ ይጠበቅብናል ማለት ነው ቅብት ከተማ አስተዳደር ከንቲባ መለሰ ዘይኒ የመስህብ ስፍራው ባይለማም በአመት እስከ 50 ሺህ ሰዎች ይጎበኙታል ይላሉም በአካባቢው ያለው የቱሪስት መስህቡን መጥተው የሚጎበኙ ሰዎች ከፍተኛ ቁጥር ያላቸው መሆኑን በአመት እስከ 50 ሺህ ህዝብ በበዓላት በተለያዩ በዓላት በጥምቀት በአረፋ በነዚህ በዓላት ላይ ወጣቱ መጥቶ የሚዝናናበትና እንዲሁም ከውጭ ሀገር ጭምር የሚመርጡ ቱሪስቶች መጥተው ጎብኝተው የሚሄዱበት ሁኔታ እንዳለ ነው ያለን መረጃ። ይህ ስልጤ ዞን ምክትል አስተዳዳሪው ሙበራ ከማል የመስህብ ስፍራውን ለማልማት ዞኑ ቅድመ ዝግጅት ማድረጉን ነግረውናል። ናይቅ ለኢኮኖሚው ትልቅ አስተዋጽኦ ማበርከት በሚችል ደረጃ ለማልማት የፕላን አድርገን እየሰራን ያለ ነው። በተለይ የሀገር ውስጥም የውጭም ቱሪስቶች እዚህ መጥተው እንዲዝናኑና ጊዜያቸውን እንዲያሳልፉ እንዲሁም ደግሞ ለአካባቢው ማህበረሰብ ገቢ እንዲያስገኙ አካባቢውን የማልማት ከዚህ ቀደም ብዙ ትኩረት ሰጥ ነው ስላልነበረ ብዙ አካባቢው ላይ የለማ አይደለም። ስለዚህ ይሄን አሁን በጠቅላይ ሚኒስትር ዐብይ አህመድም